እኮ ካደ ነው እንግዲህ ያው እንደዚህ ቆንጆ የሆነ ነው ሰውቴ ላይ የሚገባ ዩቲዩብ በባክስ በምን ታሽገ ወሰሽ ምያለ እያማለለ ነው። እንደዚህ ወላ እንደዚህ አይነቶች ቤት ብትገባ ነው ልትለበለ ትዳር ትሆናለች። እንደዚህ ወንድን የሚጠሩ እንደዚህ እየሆኑ ዘጠና ምናምን ላይ ካላት ሰላሳ ሰባት ሰው አለ እሷ ሁሉ ይፈጥጥ ስለምትል የእኔ ሁለት መቶ ነበር። ይገርምሻል። ውይ ምን አላት? እሷ ስለ ወቀይ ይፈቅርም ስለ ፍቅር ነው ወሬዋ እራሱ፣ ስለ ፍቅር ስለ ፍቅር ነው ሁሉ። ማን እንደሆነ ሳይዘኝ፣ ፍቅር ሳይዘኝ አይቀርም። አቡበከር ራሱ ይዘዋል። አንቺም ቢያይ እስኪ ያው ሰጌ ደሞ ከሙሉ አበልጥም አብረን ቆየ። ከሙሉ አበልጥም፣ ወይ እቺ ለዛውምኩ ተኳኩላ ነው። ተኳላ ሙሉ ጥርት ብላን የመጣችል ከራሷ ጋራ። እች ኮ ከሚካብጋ ነው እንደዚህ እያያችውን። አሁን የእኔ ቅንጆ ስታምሪ፣ ልሙትልሽ፣ ልነጠፍልሽ። የት ነሽ? እንዴት ነሽ? ግን ይሄ ነው ይሄ ግን የራስ ነው። ይሄ ግን እናንተ የምታዩት ይሄንን ነው። ለዛ ነው እናመሰግናለን። ወንድማችን ወልሻለ ታምራላችሁ። ተቀብታነች አንተ ደግሞ ምንድነው ሄድ መለስ እምትለውግ ተመ ቆንጆ ጌታ የላይ

ወንድ ቤት የምሄድ የለም። ወንድ ቤት የሚሄደው ምንድን ነው? ትንሽ ሆቴል ከካወራ ትንሽ ሴቶች ይሄዱለታል። ወንዶቹ አይሄዱም ወንድ ቤት

እንዴ ያለ ሜካፕ እኮ ነው የመጣችሁ። እቺ እኮ ስንት ፍሊተር አለው ሜካፕ አለው። እሺ እቺ ራሱ ያው ተለቅቃ ተለቅቃ እቺ እንኳን የኛ አይደለች። እቺም እንደዚህ እቺ እሷ አይደለም። ፎቶዋ ሌላ ነው። ፎቶዋ ሌላ ነው። ይሄ እንዲህ ያጣሁት ዝቅ አድርገው ማርያምን ዝቅ አድርገው። ይኸው በዚህ ነው የሚያመልኩት። ሰባት ሰው እኮ ነው ያላችሁ።

ሙስሊሞች እኮ አይገባችሁም። ደከም ናሉ። አሁን አውሮፕላኑ ስንት ሰው እንዳለ አንድ ሺህ ምናምን ሰው ነው ያለ። እሱ ቅንብር ነው? ምንድነው? እንደዚህ የተለቀለቀችው? ምንድነው? ምን ሆነ ነው? ነገር ግን ስንት ብር

የገባው ሁላ ይካር ወይ ነው እንደዚህ አቡበከር፣ የምር ልክ አይደለም። አንዳንድ የምታው ነው ማለት ነው። ቁም ነገር አይደለም ወይ ቀልድ አይደለም ወይ ለዛ ቢስ አይደለም፣ ወይ ደግሞ ለዛኛ አይደለም። ቁም ነገር ስታወራ ነፍልሃል። ቁም ነገር ሞጣ መጣ ሞጣ ሞጣ ይጣልብህ ማርያም ያለ የኔ ጀግና ያለው። እባክሽ አሁን ተነገ ወዲያ እንደሚሆን በምን እርግጠኛ ነሽ?

ወጥሮኛል። ለምንድን ነው የወጠረው? እና ተዋጋ፣ ዝመት። ጥጋብ የወጠረው ሰው እንግዲህ ያው ቅድም ልቤና መመኝ እያልክ ነበር አይደል? አሁን ደግሞ ጥጋብ ወጠረ። የለም ጥጋብ ወጠረው እኮ ይኸው ሄዶ መጣ። የምሬን አጎቴ ነው ቤታ። እኔማ አንተ የቱ ጋር መምጣት አለብኝ? በቃ

እና ሲወለድ ባንዲራ ይዞ መጥቷል። ከማህፀን ከማህፀን ባንዲራ ይዞ ይጣ ተነሳት ወይኔ ልጅ ተንገላታ። ሃይ አንተ አንዴ አንዴ ሙሉ ሴትን ትላለህ፣ አንዴ ደግሞ ሄሮትን ትላለህ። ተው እንጂ ትጎዳለህ።

አይ ይሄ አጎትህ ምን ይለፈልፍብኛል? ይሉ ለዛ እዚህ ገማ አንተ ትለኛለህ፣ እሱ ደግሞ ያወራብኛል። ተኛው እኮ በቃ ደህና ደር አቡበከር፣ ጉድ ናይት። ተኛች ሲዩ ቱሞሮ ስልፋንም ስጣት የባለ ቤቱ ታነሺ። ወይኔ ጄኔሮ ዛሬ ደና ደሪ ሳይለኝ ተናድጄ። ያለ ጄኔሮ ሁሌ መኪና እያጠበ ሁሌ አትክልተኛ እኮ ነው። ደግሞ ደስ የሚለው ነገር አመቴ ሀያ ዘጠኝ ነው የማመን